ትላንት ለሱስ የሚደረጉ ነገሮችን ይጨብጡ የነበሩ እጆች ዛሬ አትክልቶችን ማልማት ጀምረዋል። ዛሬ እንዲህ አትክልቶችን ከመንከባከቧ አስቀድሞ በሴተኛ አዳሪነትና በተለያዩ ሱሶች ውስጥ አሳልፋለች። ፀሐይ ኃይለማርያም ሴተኛ አዳሪ ህይወት ውስጥ ነበርኩኝ። አስቸጋሪ ህይወት ውስጥ ነበርኩኝ። መገለሎች ነበሩ። የሆቴል ሴት፣ የቡና ቤት ሴት ስትሆኝ ያው ሰው ብዙውን ጊዜ ያው እንትን ይልሻል ያገልሻል ሰው። ሌላኛዋ ባለታሪካችን ሙና ሙስፋ አካል ጉዳተኛ በመሆኗ በቤተሰቧና በማህበረሰቡ የሚደርስባት መገፋት ከምትኖርበት ጅማ ከተማ ወጥታ አዲስ አበባ እንድትመጣ ሆናለች። ሙና አዲስ አበባ እንዳሰበችው ግን አልተቀበለቻትም ነበር። ይልቁንም በልመና ህይወቷን ለመግፋት ተገደደች። ደግሞ በዚሁ የልመና ህይወት ልጅ የጨመረችው ሙና ከአካል ጉዳተኝነቷ ጋር ተዳምሮ ልጇን ለማኖር ፈተና ሆነባት። በዱላ ላይ ሆኜ ሳይ ሰርቼ የምኖር አይመስለውም። አስጠግቶ ሊያኖረኝ ሊያሰራኝ አይችልም። ያ የነገሮች ስለነበሩ እንዳጋጠሚ ከተሻለ ብዬ ከልጅ አባት ጋር ተጠጋው። ያም ደግሞ ነው እርግዝና ስፈጠር ጥሎ ከዛ ከእርግዝና ጋር መሰቃየት አለ። ክራንች ላይ ሆነች፣ በጣም ከባድ ነበር። ከተወለደች በኋላ ልመና ነው። እጇን አቅፌ እንኳን እንደ ሰው ማንቀሳቀስ ነው፣ ዱላ ላይ ሆነሽ አቅፌ መንቀሳቀስ እንዲቀጫ። ፀሐይና ሙና መልኩ ይለያይ እንጂ አስከፊ የህይወት ውጣ ውረድ ውስጥ አልፏል። የነገን የስኬት መንገድ በክህሎት ያስጨበጣቸው ለነገዋ የሴቶች ተሀድሶና ክህሎት ማበልጸጊያ ማዕከል አዲስ ምዕራፍ ከፍቶላቸዋል። በማዕከሉ ባገኙት የህይወት ክህሎት ስልጠና እንደገና ተሰርተዋል። ደግሞም ትላንትናችንን የምንቀይርበት የህይወት ክህሎት ስልጠና አግኝተናል ይላሉ። አለው በህይወት እያልኩ ነው እየኖርኩ ያለሁት፣ ግን እየኖርኩ አልነበረም። እና እዚህ ግቢ መጥቼ እራሴን ቆም ብዬ አየሁኝ፣ እኔማ እንደሆንኩኝ አወቅኩኝ። ፀሐይ ማናት የሚለውን ቆም ብዬ ሳይ እኔ የነገዋ ፀሐይ ነኝ። የነገዋ ፀሐይ ሆኜ እየተገኘችለው እግዚአብሔር ክብር ለመድን አይለን የህይወት ክህሎት ማለት በጣም ትልቅና ትልቅ እንጃ እንደዚህ ብዬ ልገልጽ። ከሞያ ከተማርኩት ሙያ ያበለጠ የጠገነኝ የህይወት ክህሎት ነው። ለነገዋ የሴቶች ተሀድሶና ክህሎት ማበልጸጊያ ማዕከል ሙናንና ፀሐይን ጨምሮ 380 በተለያየ የሙያ መስክ ያሰለጠናቸውን ሰልጣኞች አስመርቋል። ትላንት ከሶስት ጋር የምትታገለው ፀሐይ በአረንጓዴ ልማት ስልጠናውን አጠናቃለች። ሙና ደግሞ የፋሽን ዲዛይን ስልጠናን ወስዳለች። ሁለቱም ባለታሪኮቻችን በሰለጠኑት የሙያ መስክ ተሰባርተው ራሳቸውንም ሆነ ሌሎችን ለመቀየር ዝግጁ ነን ብለዋል። በአረንጓዴ ልማት ነው። አረንጓዴ ልማት ላይ ከዚሁ ግቢ ነው የጀመርኩት እኔ ማልማት። ለምንድነው እንደዚህ ያረኩት? ምስክርነት ለራሴ ለመስጠትም ለምስክርነትም እንዲሆነኝ አንድም በሚሰጠን የስራ አካባቢ ጎበዝና ብቆኝ ለመስራት ዝግጁ ነኝ በእርግጠኝነት። ከዛ በኋላ ወደ ሞያ በመረጥኩ በፈለኩ ሞያ ድርጅቱ ከድርጅቱ ጥንካሬ አባት እናት ሆነ። ይሄ እኮ ነው የሚፈልገው ያልኩትን በቃ ጥያቄን አስተናግዶልን የሚፈልጉ ዲፓርትመንት ሰጥ ፋሽን ዲዛይነር አሁን ተመራቂ ነኝ። በእርግጠኝነት በቅርብ ጊዜ ከልጄ ጋር አንድ ቤት አብራት ኑረ ከራሴ አልፌ ከልጄ አልፌ የቤተሰቡን እንደምረዳ እርግጠኛ። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ ችግሮች ተጋላጭ የሆኑ ሴቶች እድሉን ካገኙ ለውጥ ማምጣት እንደሚችሉ የዛሬ ተመራቂዎች ማሳያ ናቸው ብለዋል። ጠንካራ የበለጸገች ሀገር እንድትኖረን ከፈለግን ሴቶች በተገቢ ሁኔታ በኢኮኖሚ ውስጥ ተገቢውን ስራ የሚሰሩትን ያክል ተጠቃሚ መሆን አለባቸው። ድርሻቸው መከበር አለበት። በምንፈጥረው የስራ እድል ውስጥ ተገቢውን እድል መስጠት ያስፈልጋል። ለውጥ እንደሚያመጡ ማሳያ ነው። አምስት ወር የአርባ አምስት ቀን የክህሎት የተሃድሶ ስልጠናት አገኙ ከዛም በኋላ እያንዳንዱን የሙያ ስልጠናቸውን እንደየምርጫቸው አገኙ። የፈጠራ ስራቸውን ጭምር አይተን የመጣነው ወደዚህ ፕሮግራም ስንገባ ምን ያህል ውጤታማ እንደሆኑ። ተመራቂ ሰልጣኞች ወደ ስራ በሚሰማሩበት ወቅት የሚገጥማቸውን ፈተና በመሻገር ለሌሎችም ምሳሌ ለመሆን በትጋት መስራት እንደሚገባቸውም ከንቲባዋ አሳስበዋል። ወደ ስራ ህይወት ስትገቡ ያው ያለንበትን ማህበረሰብና ሁኔታዎችን እናውቃለን። አንዳንድ እንቅፋቶች ሊያጋጥሟችሁ ይችላሉ፣ ተግዳሮቶች ሊያጋጥሟችሁ ይችላሉ። እናንተ መምህራኖች ናችሁ፣ ይሄም ይታለፋል እያላችሁ ለዛ ብዙ ክህሎትን የሰነቃችሁ ናችሁ እና ለምንም ነገር ሳትንበረከኩ አንዳችሁም ውጤታማ ሳትሆኑ ተመልሳችሁ ችግር ውስጥ የምትገቡበትን ሁኔታ ማየት አንሻ ይሄ እንዳይሆን እኛም እንጎበኛችኋለን። ዋናዎቹ ግን ከዚህ በኋላ እናንተ ናቸው! ማዕከሉ ለሶስተኛው ዙር አንድ ሺህ ሰልጣኞችን ለመቀበል ዝግጁ መሆኑን አስታውቋል። የክፋት ደስታ